ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን እናጀምራለን። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹን ነግራችኋለን። አብራችሁን ቆዩ። ምስር ጨርቋን ጣለች እንደተባለውና ተረት የዶናልድ ትራምፕ የአፍሪካ ጉዳይ ልዩ ልዑክና አማካሪ የሆኑት የኢትዮጵያ ህዳሴ ግድብ ፖለቲካዊ ሳይሆን ቴክኒካዊ ጉዳይ ብለው መናገራቸው ይታወሳል። በዚህም የተናደደችው ግብጽ፣ ታሪካዊ ጠላት ሀገር የሆነችው ግብጽ ምስር ጨርቋን ጥላ በማበር ላይ ትገኛለች። በዚህም ጉዳይ ነው ሰሞኑን የግብፅ የውጭ ጉዳይ ሚኒስተር ባድር አብድላቲ የቀይ ባህር ጉዳዮችን አሉ የማስተዳደር መብት በዳርቻው ላይ ለሚገኙ ሀገራት ብቻና ብቻ የተወሰነ መሆኑን አጽንኦት ሰጥተው መናገራቸው በቀጠናው አዲስ መነጋገሪያ ሆኖ ፈጥሯዋል። ይህ መግለጫ በኢትዮጵያና በኤርትራ መካከል ውጥረት በታየበትና ወታደራዊ ግጭት ሊፈጠር ይችላል በሚል ስጋት በነገሰበት ወቅት መሆኑን ልዩ ትኩረት ስቧል። የዚህንም ጉዳይ በሰፊ የዜና ትንታኔያችን አካተነዋል። ቆይታቸው ግጭት የምሰሙት ይሆናል። ቆመው ለሰላምና ለእርቅ ዕድል እንዲሰጠ አቡነ ማትያስ ጥሪ አቀረቡ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ አቡኔ ማትያስ በሀገር ውስጥ የሚታዩ ግጭቶች ቆመው ለሰላምና እርቅ ዕድል እንዲሰጡ ሲኖዶስ ጉባኤ የበኩሉን ጥረት እንዳደረግ ጥሪ አቅርበዋል። በዚህም ጉዳይ ዜና ትንታኔን አካተናል። ቆይታችሁ የምሰሙት ይሆናል። በኦሮሚያ ምዕራብ ሸዋ ኖኖ ወረዳ 12 ነዋሪዎችና 22 ታጣቂ መገደላቸው የአካባቢ አስተዳደር ገለጸ። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ በጉራጌ ዞን የተነሳ ናቸው የተባሉ ታጣቂዎች በፈጸሙት ጥቃት 13 ሰዎች መገደላቸውንና የጸጥታ ኃይሎች ደግሞ 22 መገደላቸውን ነዋሪውና የአካባቢ ባለስልጣን ለቢሲ ተናግረዋል። በኖኖ ወረዳ ሀሎ ዲኔቃ መንደር ላይ ባለፈው ቅዳሜ ቅዳሜ ጥቅምት 8 2018 ዓ ም ምሽት ላይ የተፈጸመ ጥቃት 22 ሰው የመገደላቸውና ነዋሪዎች ሲናገሩ የኖኖ ወረዳ አስተዳደር ግን የተገደሉ 14 ሰዎች መሆናቸውን ለቢቢሲ አፋን ኦሮሞ ገልጸዋል። ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች በአካባቢ ተሰማርተው እርምጃ መውሰዳቸው የገለጹት የኖኖ ወረዳ አስተዳዳሪ አቶ ወንድአፍራሽ ሉሌሳ የተገደሉት ሀያ ሁለት ናቸው የሚባለው ውሸት ነው። 12 ናቸው የተገደሉት። ከሀያ ሁለት በላይ የተገደሉ ከታጣቂዎቹ ወገን ነው ብለዋል። ጥቃቱ የተፈጸመበት መንደር ነዋሪዎቹ ጥቃቱ ከጉራጌ ዞን ተሻግረው የመጡ በፋኖ ታጣቂ ቅዳሜ ምሽት ላይ አሰቃቂ ጥቃት ፈጽመዋል ሲል ከሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ ጉዳይ ልዩ አማካሪ የሆኑት ከዚህ ቀደም በህዳሴው ግድብ ዙሪያ ፖለቲካዊ ሳይሆን ቴክኒካዊ ብለው መናገራቸው የተሰማችው ግብጽ ታሪካዊ ጥላት የሆነችው ሀገር ግብጽ ምስር ጨርቋን ጥላ በማበር ላይ ትገኛለች። በዚህም ጋር ተያይዞ የግብጽ ውጭ ጉዳይ ሚኒስተር ባደል አብድላቲ የቀይ ባህር ጉዳይ ማስተዳደር መብት በዳርቻው ለሚገኙ ሀገራት ብቻ የተወሰነ መሆኑን አጽንኦት ሰጥተው መናገራቸው በቀጠናው አዲስ መነጋገሪያ ፈጥረዋል። ይህ መግለጫ በኢትዮጵያና በኤርትራ መካከል ውጥረት በታየበት ወታል ወታደራዊ ግጭ ሊፈጠር ይችላል በሚል ስጋት በነገሰበት ወቅት መሆኑ ልዩ ትኩረት። የፖለቲክ ተንታኞች እንደሚሉት ከሆነ ሚኒስትሩ መግለጫ በዋናነት ኢትዮጵያን ኢላማ ያደረገ ሲሆን ኢትዮጵያ ታላቅ ህዳሴ ግድብ ግንባታ ማጠናቀቁን ተከትሎ የባርበር ፍላጎን ለማሳካት እንቅስቃሴ በጀመረችበት ወቅት የመጣ ነው። ሚኒስትር አብድላቲ ይህን ተናገሩት እሁድለት በተካሄደው አምስተኛው ያሳዋኒ ሰላም ልማት ፎረም ላይ ነው። ውይይቱ ላይ የሶማሌ የሱዳንና አረቢያ ከፍተኛ ባለስልጣን እንዲሁም የአውሮፓ ህብረትና የዓለም ባንክ ተወካዮች ተናግረዋል የቀይ ባህር አስተዳደር ጉዳይ የባህር ዳርቻ ባለቤት የሆኑ ሀገር የመጀመሪያና ብቸኛ ጉዳይ ነው ያሉት ሚኒስትሩ የቀጠናው ደህንነትና መረጋጋት የሀብት ዘላቂ ማስጠበቂያ ኃላፊነት ያለባቸው እነሱ ናቸው ሲሉ አክለዋል በ1993 ኤርትራ ነጻነቷ ወዲህ የባህር በር ያጣችው ኢትዮጵያ በቀይ ባህር ያላትን የቀድሞ ተጽዕኖ እንደገና ለማስመለስ ፍላጎቷን በይፋ እየገለጸ ትገኛለች በተለይ የህዳሴው ግድብ ከግብ ለማድረስ ለዚህ ግብ መሳካት ምቹ ሁኔታ እንደፈጠረላት ታምናለች በቅርቡ ኢትዮጵያ የውጭ ጉዳይ ሚኒስቴር ኤርትራ የፕሪቶሪያውን ስምነት በመጣስ ኢትዮጵያ መሬት እንደያዘችና ለአማጽያን የጦር መሳሪያ እንደምታቀርብ በመክሰስ ለተባበሩ መንግስታት ድርጅት ለአፍሪካ ህብረትና ለኢጋድ መልእክት መላኳ ይታወሳል። የኤርትራ መንግስት በበኩሉ ኢትዮጵያ ክስ ግጭት ለመፍጠር መንገድ የሚጠርቅ አሳሳይ ዲፕሎማሲያዊ ዘመቻ ሲል አጣጥሎታል። በአስመራ አክላ ኢትዮጵያ ላለፉ ሁለት ዓመታት ኤርትራ ወደቦችን በሰላም ከተቻለ በኃይል ካልሆነ ለመቆጣጠር ስትጥር እንደነበር በዚህ የጦር መሳሪያ ስታከማች መቆየቷን ገልጻለች። ይህ በእንዲህ እንዳለ የጠቅላይ ሚኒስትር አብይ አህመድ የባህር በር ጉዳይ በአባይ ጥያቄ ጋር የሚተካካ ወሳኝ ሀገራዊ ጉዳይ መሆኑን መግለጻቸው መንግስታቸው ለመደራደር ዝግጁ መሆኑ ማስታወቃቸው፣ ይታወቃል። ይህ በእንዲህ እንዳለ ኢትዮጵያ አካሄድ ለኤርትራ ብቻ ሳይሆን ለግብፅም የማስጠንቀቂያ ድወል ሆኗል። ግብፅ የቀይ ባህር ማንኛውም ኢትዮጵያ ተጽዕኖ በጽኑ ትቃወማለች። ምክንያቱም ቀይ ባህር ለግብፅ ወሳኝ የንግድ መስመርና ለሀገራቱ የገቢ ምንጭ ቁልፍ ለሆነው ስዊዝ ካናል ዋና መግቢያ በር በመሆኑ ነው። ካይሮ በቀጠናው የሚፈጠረው ማንኛውም የባህርና የጸጥታ ለውጥ የቀጠናው ኃይል ሚዛን እንደሚያዛባና የራሷ ባህር በር ደህንነት ለመቆጣጠር እንቅፋት እንደሚፈጥርባት ታምናለች። በተለይ በኢትዮጵያ ህዳሴ ግድብ ዙሪያ ኢትዮጵያ ውስጥ ውስጥ ውስጥ ባለች በዚህ ወጥ ነው። ኢትዮጵያ በቀይ ባህር ላይ ወታደራዊ ይዘት ያለው ተጽዕኖ መፍጠሯ ለብሔራዊ ደህንነቷ ቀጥተኛ ስጋት እንደሆነ ትቆጥራለች። በጉባኤው ማጠቃለያ የግብፅ የውጭ ጉዳይ ሚኒስትርና አውሮፓ ህብረት ልዩ መልእክተኛ ባረጉ ውይይት ሀገራቸው በአፍሪካ ወሳኝ ባልተቤት ትሆናለችም ሲሉ ተናግረዋል። ግጭት ቆሞ ለሰላምና ለርቅ ዕድል እንዲሰጥ አቡነ ማቲያስ ጥሪ ያቀረቡ። ሊቀነ ጳጳስ አቡነ ማቲያስ ቀዳሜ ቅዱስ ሲኖዶስ ዓብይ ጉዳይ መጀመሩን አስመልክተው ባስተላለፉ መልእክት በሀገራ ውስጥ የሚታዩ እርስ በርስ ግጭት እንዲቆሙ ለሰላምና ለርቅ ዕድል እንዲሰጥ ጠይቀዋል። አቡነ ማቲያስ ቤተ ክርስቲያን የገጠማ ፈተና መውሰድ ያለባቸው እርምጃ ባመላከቱበት በዚህ መልእክታቸው በሀገራቸው ያለው አለመረጋጋት በህዝባችን አጠቃላይ ስለ ልቦናና በሀገሪቱ አንድነት እድገት የሚያስከትለው ጫና በቀላሉ የሚታይ አይሆንም ብለዋል። አቡነ ማቲያስ መልእክታቸውን ቀጠለም ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኛ በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን ማድረጉን ጠቅሰዋል። በመሆኑም ይህ በእርስ በርስ ግጭት ቆሞ ችግሩ በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆምና የሰላምና እርቅ እድል መስጠት እንዲሰጠው ጉባኤ የበኩሉን ጥረት ማድረግ ይገባዋል ሲል ቅዱስ ሲኖዶስ አባላት ጥሪ አቅርበዋል። አክለውም የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና እንድነት ሲኖር ነውና መንግስት፣ ተፎካካሪ ፓርቲዎችና ፖለቲከኞች፣ ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈር እና ለልማት እርገት መረጋገጥ ሲባል ወደ መግባባት እንዲመጡ በማለት ጥሪያቸውን አስተላልፈዋል። በዚህም ጉዳይ አብይ ጉባኤ መጀመሩን አስመልክቶ ባስተላለፉት በዚህ መልእክት ላይ ቤተ ክርስቲያን አመራሪ መካከል ከሁሉም በላይ በውስጣችን አንድነት ጉድለት በስፋት ይታያል ሲሉም ተናግረዋል። ፓትርያርኩ በመልእክታቸው ታይቶ ያሉት ክፍተቱ ሲዘረዘርም ለተሰየመለ መለኮታዊ ተልእኮ አንድ ሀሳብ፣ አንድ ቃል፣ አንድ ልብ ሆኖ መሰለፍ ያለመቻል ክፍተት እየተንጸባረቀ ነው ብለዋል። ይህ ክፍተት የእምነቱን ተከታይ በጥበብና በስልት በማገልገል ሲባል አለማስቻሉን የጠቀሱት አቡነ ማትያስ ክፍተቱ የሚሄዲያ ቀልብ መሆኑን ጠቅሰዋል። የዚያቢ ጉዳዮችና ሌሎች ጉዳይ ላይ ፈጣንና ቆራጥ አዋጭ የሆነ የስራ ካልሰራ ለወደፊት የቤተ ክርስቲያን ህልውና ጥያቄ ውስጥ እንደሚከትም ተናግረዋል። ከዚህም ባሻገር በሀገሪቱ የሰላም ሁኔታ መቀዛቀስ ተጨማሪ ጉለ ቤተ ክርስቲያን እያስከተለ መሆኑን ጠቅሰዋል። በሀገሪቱ ባለው የሰላም እጦት የተነሳ የቤተ ክርስቲያን ተከታዮች የመንፈስና ስርአ ልቦና ሰላም ማምጣት የጠቀሱት አቡነ ማትያስ ለሞት ለጉዳት ለሀብታቸው በዝፊያ ውርመት መዳረጉን ዘርዝረዋል። ሆኖ ያለ ፍትህ እያገኘን አይደለም። አብያተ ክርስቲያን በምእመና ፍልሰት እየተዘጉ ነው እየተቃጠሉ ነው ሲሉ የቤተ ክርስቲያንና ምእመኖች እየደረስ ያለው መልእክታቸው ላይ አስተላልፈዋል። አቡነ ማትያስ ከተለያዩ አቅጣጫ የሚሰነዘሩ የስም ማጥፋት ዘመቻ የቤተ ክርስቲያን እምነት ከመንፈቅና ማጠልጠል አልፎ የቅዱስ ስዕል በአደባባይ እስከ ምዕደት ተደርሷል በማለት ከወራት በፊት በማህበራዊ ሚዲያ ላይ የታዩ ክስተቶችን ጠቅሰዋል። ሊቀነ ጳጳሱ አክለውም የቤተ ክርስቲያኑ መለያ ሆነው ነው አለ ቅድሳትና ልብሳት ተክኖ መዝሙር ስርአት አምልኮ በመጠቀም የቤተ ክርስቲያን እንደተከዳፈሩ ይገኛሉ ሲሉ ቤተ ክርስቲያኑ የገጠማት ያሉ ኦታይ ችግርም ገልጸዋል። ይህ ድርጊትም የሀገሪቱ ህገ መንግስት በቀጥታ የሚጻረር ነው ያሉት አቡነ ማቲያስ ሆኖም ግን በህግ የሚጠይቅና የሚያስቆም አልተገኘም ብለዋል። ቤተ ክርስቲያን በዝምታ መመልከት የመረጠችው መምሰሏን ያነሱት ፓትርያርኩ መፍትሄ ዝምታ ሳይሆን በህግ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበ ይገባል።